ምጥን የተከበራችሁ የደመቁ ቤተሰቦች፣ እንደምትሰነበታችሁ እንዴት ናችሁ? እግዚአብሔር ይመስገን። ሰላም ኑረን ፍቅረና ነጣ ሰላም ነው እናልሰው ልጅ። አስፈላጊው ሰላም፣ ለሁላችን ሰላም፣ ለህዝባችን ሰላም፣ ለሀገራችን አሜን። እንግዲህ እንደተለመደው ኖላዊ ድራማ ከአርባ ስድስት ጀምረን ቁጥር አስራ ሰባት አራዘ አርባ ስምንት ደርሰናል። እንደተለመደው ክፍል አርባ ስድስት ወይዘሮ ባዩሽ በር ታንኳኳለች፣ ወዘተ ትቀጣጠራለች አርባ ሰባት ደግሞ ዶክተሩ ተተክቶ ብር ከሰጡት ምርመራው ሊቀይረው ላይ ታች ሲል ነበረ። ዛሬም ደግሞ ክፍል አርባ ስምንት የወይዘሮ ባዩሽ ሴራ እንደቀጠለ ነው። በነገራችን ላይ የማዳም ቅመሞች ለምንድን ነው ሸርላይክ ዲስላይክ፣ ኮሜንት አስተያየት የማትሰጡት? እኛ ድስት እያሳረርን ድስት እያሳረርን እየጠበስን፣ ወዘተ እየሮጠን ልብስ እየተኮስን ቤት እያጸዳን ነው የምንዘግበው እንጂ ከማር ወንበር ላይ ቁጭ ብለን እስቱዲዮ ገብተን እንዳለም እንዳለም ነዋሴ አይደለም። ስለዚህ እየጠባበስን እያማሰልን አረውደያል ማዳም እየጠራችን ወዘተ ጀረሱ እየጮኸ ወዘተ ነው ይህን ቪዲዮ የምንቀርጠው ሰምታችኋል። እናም የማዳም ቅመሞች እኛው በኛ ነው እና እኛው በኛ እንተባበር እንደግ። ለማንኛውም ኖላዊ ድራማን እንደምትወዱ ተስፋ እናደርጋለን። አብራችሁን ቆዩ። አሳያት መረጃውንም ካየች በኋላ በጣም ስለደነገጠች እና ወይዘሮ ባዩሽ ደግሞ ያው የምታሴረው ሴራ አልሳካላ ሲላት እንዳፈጠጠች ቀራች። ያለውን መረጃ የሀና አባት ደግሞ ለወይዘሮ ሜላት ሲያሳይም እኔ አጥፍቻለሁ፣ በጣም ሀንዬን በድያት አለው እያለች በይቅርታ የሀናን አባት ትማጸነዋለች። ሰላም እና ወደ ቤት እንሂድ እናትሽ ወደ ቤት ሄዳለች። ሰላም ግን ከሆስፒታል ነው አለች። እዚህ መቆየት አለብኝ። ከሆነ አንድ ጊዜ ብቻሽን ማናገር ይችላል? ችግር የለው። ርታ አንድ ጊዜ ወጣ በለሽ። ትጠብቂ። ከባድ ነገር ነው የምታወራት። ብዙ አልቆይም። ሰላም እንጂ ታገኘታለሽ። ከዛ አባትችን በጣም እንደምትወጃቸው ሰላምና ምናሴ ነገርብኛል፣ እና እዚህ ሆስፒታል ከሆነ ብትዋወቃቸው በጣም ደስ ይለኛል። ታሁን ሳይሆን የገንዘብ ጉዳይ ነው። አ ማለት ጓው ከጎይዘሮ ሜላት ድረትስ ነው ሚሻፈረው። ትክክል። ግን ምንመሰለሽ አንቺ ሆንሽ ጎይዘሮ ሜላት ማወቅ ገባችሁ አንዳንድ ነገሮች አሉ። እሺ፣ ምንድን ነው ያው? አንቺ እንደምታቂው ለባት ሸክምና ቅርሚያ ሁለመቶ ብራሲይተችል ሰርቲፊኬት ስምምነት መሰረት እንደዛ ለማድረግ ተስማምተናል። ግን ግን ምን እትዬ ሀሳባቸውን ቀየሩ። እንደሱ ሳይሆን በነ ወይዘሮ ሜላት ድርጅት በኩል የሚሸፍነው ገንዘብ አንቺ እንደምታስቢው ወይም አንቺ እንዳልሹ ሁለት መቶ ሺህ ብር ሳይሆን ወደ ስድስት መቶ ሺህ ብር አካባቢ ይሆናል።

ብዬሽ ነው የማስተዋውቃችሁ፣ ስትል እንዴት አያውቁም አሉ? ልጃቸው አለመሆንሽን እንደነገርሻቸው በደንብ ነግሮኛል። ግን ይሄን ነገር ካወቃትት የሚሄደው ምስሎች ትብኛ ልችም ለአባ አሳዳጊ አባቷ ሀሳብ ማለት ነው። እንዴት ነው የምሞቱት? ይሄ እኮ በጣም ቀላል ነገር ነው። ለአንተ የቀላል ነገር ሊሆን ይችላል፣ ለእሱ ግን

እንዴት ማለት ያው እንደምታዩ ምናሴ ክፍሉን ለእህቶቹ ለቆ እሱ ሶፋ ላይ ነው የሚተኛው እና ምን ይሆን እነ ሰላምም ቢሆን አንድ ላይ ሊያድሩ የሚገባቸው ልጆች አይደሉም እንዴት ማለት ምን ለማለት ፈልጋለሁ ሜሉ እነዚህ ልጆች የራሳቸው ሚስጥር ይኖራቸዋል የራሳቸው መኝታ ቤት ያስፈልጋቸዋል ምናሴስ እስከ መቼ ነው ሶፋ ላይ የሚተኛው ምንድን ነው የምታወራው አብሎ ቤት የምንቀይረው በመጀመሪያ ይህን ቤት እንሽጥ አይ አይሆንም የምትይ ከሆነ ደግሞ ይህን ቤትና ከራየውና ሌላ ቤት እንግዛ ኧረ እባክህ መቀለ ሚስጥሮቼን ተጋርቶ ያኖረኝ አንድም ቀን እንኳን ይሄን ቤት ለቅቄ የመሄድ ፍላጎቴ አልፈልግም። ምን ተኛበት።